ወይዘሮ ፋና፣ አሁን ይሄ ስምንት ሚሊዮን ብር የሚያወጣ ቤትዎን ለመቄዶኒያ ይሁን ብለው ሲሰጡ እርስዎ የት ይኖራሉ? እኔ ነግሬዋለሁ። እዛው እየኖርሽ ትጦሪበታለሽ ብሎኛል። እኔ ጊዜ ይኖረኛል እግዚአብሔር እዚህ ካለ ጊዜ እኔ ከመለኮስኩ በኋላ ከተማ ውስጥ መኖር አልፈልግም። ወደ እስራኤል እጅ እዛ መኖር እፈልጋለሁ።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 እርግጠኛ ነኝ። ያው ብዙ ጊዜ መቄዶኒያን የሚጎበኙ ከሆነ ልቦት ይኖርካል። በሳምንት ሁለቴ ይሄዳለሁ። መቶ ከማየት ሰው ምን ይዤ ምናምን ሳይል መቶ እየዞረ ማየት አለበት በደንብ እነሱ ባና ሚስቶቹ በጣም ይደክማሉ።